ለምን ቆያችሁ በዛሬው ዕለት የምናየው ቤናይን ፕሮስቴት ሃይፐርፕላዣ የሚባል በአማርኛው የፕሮስቴት እጢ ማበጥ የሚለው እንመለከታለን። ይሄ የወንዶች ብቻ ህመም ነው። እድሜያቸው ከፍ ያሉ ሰዎች የሚመሳኛ የማይጠቃው ምክንያቶቹ አይታወቁም። እርግጠኝ አይታወቅም። እንደኛ በያው ቀደም እንደነገርኳችሁ የእድሜ መጨመር፣ ሁለተኛው ደግሞ የሆርሞን ለውጥ። እነዚህ እነዚህ ምክንያቶች ናቸው። የሆርሞን ለውጥ ስንል ቴቴስትሮን ይባላል። ዲችቲ ወይም ደግሞ ሃይደቴስትሮን ይባላል። ኢስትሮጂን አለ፣ ግሮት ፋክተር፣ ሳይቶኪን እነዚህ እነዚህ ምርቶች በሚመረቱበት ሰዓት ያለመመጣጠናቸው ይህ ችግር ላይ መጣ ይችላል። ሌላው ሶስተኛው የሰብ ታሪክ፣ ማለትም በዚህ አይነት ህመም የተቸገረ ካለ ሊከሰት የመስከሰት እድሉ ከፍ ያለ ነው። አራተኛው በአኗኗር ዘይቤ የተነሳ የሚመጡ ከመጠን በላይ ውፍረትና የስኳር ህመም ካለ ይህም አራተኛው ምልክት ወይም ምክንያት ነው። ምልክቶቹ ማታ ማታ ሽንት ቶሎ ቶሎ እንዲመጣ ያደርጋል። ለመሽናት ቶሎ ያለመጀመር ሽንት ቤት ሄዶ ይቆያል እና ደግሞ ያመጣል ይሄ ሁለተኛው ምልክት ነው። ደካማ ወይም የሚቆራረጥ የሚያቆራረጥ የሆነ ሽንት ነው። አራተኛው መጨረሻ ላይ ከጨረስኩ ብሎ ሲል ግን ዝም ብሎ የሚጠባጠብ። አምስተኛ በፊኛ ውስጥ ያለውን ሽንት ጨርሶ አለመሽናት አለመቻ ሽንቱ አለመቻ ሙሉ ለሙሉ ያለመውጣት ለምን ያበጠው ፕሮስቴት ግራ እና ቀኝ ኦፕሬሽን የሚያብጥበት ሰዓት ያለቀ ይመስላል። ስድስተኛው በጣም ጥቂቶች ላይ ብዙ ላይ አይደለም፣ በሽንት ላይ ደም መታየት። እነዚህ ምልክቶቹ ናቸው። ምርመራዎቹ ሐኪሞች የሚመረምሩት ምርመራ የተለያዩ አይነት ምርመራዎች አላቸው። አንደኛው በፊኒጣ በኩል የሚመረምር ምርመራ ነው። ይሄ አንደኛ ማደጎና ነው። ሁለተኛ ደግሞ በዚህ ቤናይን የሆነው ወይም ደግሞ ሞኞ ጢ በጓንት በሚታይ በፊኒጣ በኩል በሚታይበት ሰዓት ስሙዝ ነው የሚሆነው፣ የተገረባበጠ አይደለም የሚሆነው። የተገረባበጠ ከሆነ ያው ካንሰር ሊሆን የሚችለው ግን ልሙጥ የሆነ ከሆነ ግን ቢፒኤች ነው ተብሎ ይገመታል። ሌላው የሽንት ምርመራ ነው። በዚህ በመ ምክንያት ሽንት ቧንቧ ኢንፌክሽን ሊፈጠር ስለሚችል ሽንት ምርመራ ይደረጋል። ሌላው ፕሮስቴት ስፔሲፊክ አንቲጂን ይበራል። ይሄ ምርመራው ለካንሰር ምርመራ ነው። ሲ የሚባለው የካንሰር ምርመራ ነው። አራተኛው አልትራሳውንድ ነው። አልትራሳውንድ የፕሮስቴቱን መጠን ምን ያህል ነው ሲንቴሲስ ቮሊም ስንት ብሏል፣ ይህን በማየት ነው ህክምና የሚወስነው። ህክምና ያው እንዳልኳቸው የብጠቱ ደረጃ ይወስናል። በጣም ያበጠ ካልሆነ በተለያየ ነገር እንዲታከሙ ይደረጋል። በመድኃኒት ሐኪም በሚያዘው መድኃኒት ሊታከሙ ይችላል። ያደገ እና የሚያስቸግር ከሆነ ደግሞ በጨረርክ የሚሰጥና በብልት ውስጥ የሚገባ አለ፣ ቴርሞቴራፒ የሚባል አለ። በዚህ ሊታከም ይችላል። ሶስተኛው ሰርጀሪ ነው። ይሄ ሰርጀሪ ሁለት አይነት ነው ያለው። ትራንስዩተራያን ሴክሽን ኦፍ ፕሮስቴት የሚባል የተወሰነ ክፍሉን ችግሮችን ለመቀነስ ህመሙን ለመቀነስ ሽንት ዘግቶ የሚያስቸግረው ነገር ለመቀነስ ሲባል ይሄ ቱርፕ የሚባል ይደረጋል። አለበለዚያ ደግሞ ፕሮስታቴክቶሚ የሚባል ላፓራቶሚ ሊሆን ይችላል። አለዚያ ደግሞ ቀዶ ሙሉ ሙሉ ከምርት በታች ቀዶ የፕሮስቴቱን የታበጠውን ፕሮስቴት ማውጣት ነው። ህክምናዎቹ ናቸው። ባለመታከም የሚመጣ ገደጋ አለ። አንደኛ የሽንት ቧንቧ ኢንፌክሽን የበለጠ ከፍ ያለ ሙሉ ፊኛ ይታመማል፣ ቱቦ ይታመማል። ይሄ ችግር ይፈጥራል። ሌላው ባበጠው ፕሮስቴት ምክንያት ሽንት ብዙ ስለሚቋጥር ወይም ስለሚቆይ የፊኛ ጠጠር የመፈጠር እድሉ ከፍ ይላል። ሌላው የኩላሊት ህመም እስከ መድከም፤ ብዙ ጊዜ ፊኛ ላይ የሚፈጠር ችግር ኩላሊትንም ስለሚነካ፣ ወደ ላይ ሽንትም ወደ ኋላ ስለሚገፋ ኩላሊት ልትደክም ይችላለች። ሌላ ልትደክም ይችላለች። ሌላው አራተኛው ሽንት መሽናት ያለመቻል ቱቦ ይዘጋል። እዚህ ሰዓት አደጋ ይፈጠራል ማለት ነው። ባለመታከም የሚመጣ ችግር። መከላከያው በሽታው አንዴ ከተከሰተና በትንሽ መጠን መሆኑም ከታወቀ እንዲሁም ደግሞ በዕድሜ የገፉ ሰዎች ይህ ችግር እንዳይመጣባቸው ለመከላከል የአኗኗር ዘይቤያቸውን ዘይቤያቸው ማስተካከል አለባቸው። ይህ ምንድን ነው? አንደኛ መጀመሪያ ማየት ያለብን ማድረግ የሌለባቸውን ነገሮች ማንም ሰው ዕድሜው ከፍ ካለ ይህ ምልክት አለ ብሎ የሚገመት ይህን በሽታ ወይም ደግሞ ቢፒኤች አለበት ብሎ የሚገመት ሰው ማድረግ የሌለባቸውን ነገሮች የምነግራቸው አንደኛው ምግብ ነው፣ ምግብ ላይ ነው። ምግብ ላይ ስንመለከት ቅባት የበዛበት ምግብና ቀየ ስጋ አለመብላት፣ በተለይ የተቀየ ከብት ስጋ ባለመብላት ልንከላከል እንችላለን። በፋብሪካ የተዘጋጁ ምግቦችን ያለመመገብ፣ ከመጠን በላይ አልኮል መጠጥና ቡና ሻይ፣ ካፌኔት ያላቸውን ለስላሳ መጠጥ አለመጠቀም ከመጠን በላይ የተጠበሱ ምግቦችን፣ የተለያዩ ምግቦች ሊጠበሱ ችግር ይፈጥራል። አንዳንድ ጊዜ ገበያ ላይ የሚደረግ ያለው ችግር ዘይቱን ሁለት ቀን ሶስት ቀን የሚጠብሱበታል። የሚጠበስበት ሰዓት የተጠበሰው ነገር ሰውነት ሲገባ እንዲያለ ችግር ይፈጥራል። ይሄ ከመጠን በላይ የተጠበሱ ምግቦችን አለመብላት። ስኳር የበዛባቸውና በፋብሪካ ካርቦሃይድሬትን መጠናቸውን የሚቀንሱ ምግቦች አሉ ሪፋይንድ ካርብስ የሚባላለው እነዚህ እነማን ናቸው? ለምሳሌ ነጭ ዱቄት፣ ነጭ ፓስታ፣ ኖዶልስ የሚባሉ እነዚህ ተዘጋጅቶ የሚሸጡ ኖዶልሶች አሉ፣ የፋብሪካ ዳቦ። እነዚህ እነዚህ መሰላቸው ከአርቦሃይድሬት መጠናቸውን ስለሚቀንስ እነዚህን መመገብ አይኖርብንም። እነዚህ አይነት ሰዎች ቢፒኤች ያለበት እና እድሜያቸው ከፍ ያሉ ሰዎች ይህን ባ ይመገቡ ይመርጣሉ። ቤት ውስጥ የሚዘጋጅ ዳቦ ቢበላ ቆንጆ ነው። ስንዴ ሳይፈጠግ ተፈጭቶ የሚተጋገር ዳቦ ማለት ነው። ሁለተኛው አካል እንቅስቃሴ ነው። ጊዜያችንን በመቀመጥና በመተኛት ማሳለፍ ከመጠን በላይ ውፍረት ሊመጣ ስለሚችል እንቅስቃሴ ያለማድረግ ይሄ ሌላው ችግር ያመጣል። ልንከላከልበትም እንችላለን መጠኑን ልመቀነስን ይቻላል። ሶስተኛው ከመጠን በላይ ውፍረት ሲቲ የሚባለው በምግብና በሌላ ምክንያት ሚመጣ የፕሮስቴት ውጠት ሊፈጠር እንደ ምክንያት ይሆናል፣ ከመጠን በላይ መውፍረት። አራተኛው ሲጋራ ማጤስ። ሲጋራ ማጤስ የደም ዝውውርን ይቀንሳል። በሰውነታችን ላይ ያሉ የደም ዝውውሮች ትክክል እንዳይካሄዱ ስለሚያደርግ የፕሮስቴት ሴሎችን ይጎዳል በሚጎዱበት ሰዓት መምጣቱ ኢንፌክሽን ይፈጠራል ወይም ኢንፍላማቶሪ ነገር ይፈጠራል ያው ማበጡ ይቀጥላል ማለት ነው አምስተኛው ጭንቀት ነው ስትረስ የምንለው ይሄ ስትረስ የሆርሞችንን ሆርሞኖችንን መመጣጠንን ሊያዛባ ይችላል ስለዚህ ጭንቀት ባይኖር ይደገፋል በሽታው እንዳያባበስና እንዳይፈጠር መወሰድ ያለባቸው ምግቦች አሉ በሽታው እንዳይከሰት ወይም ደግሞ እንዳይባባስ ከተፈጠረም እንዳይባባስ ካልተፈጠረ ደግሞ እንዳይፈጠር የሚያደርጉ ምግቦች አሉ። ባለማወቅ ነው ብዙ ጊዜ ይነት ችግሮች የሚኖሩት። ስለዚህ አንደኛ ጤናማ ምግቦች ጤናኛ ጤነኛ ምግቦች የምንላቸውን ዝርዝር እናያለን። አንድ ስናይ አንቲኦክሲዳንት የሚባል አለ። እነዚህ የምግብ አይነቶች ቲማቲም፣ ሐብሐብ የመሳሰሉት ላይኮፒን የሚባሉ ንጥረ ነገር በውስጣቸው ብዛት ስላለ መርዛማ ነገሮችን በተለይ ሴሎቻችን እንዳይጠቁ ይከላከላል። እነዚህ አንቲኦክሲዳንት የሚባሉ ቲማቲም እና አንድ አባብ የመሳሰሉት። ሌላው ዚንክ የተባለ ንጥረ ነገር ነው። ይህ ንጥረ ነገር ለውዝ የሞቸላኒ ውስጥ ይኖራል፣ በዱባ ፍሬ ውስጥ ይኖራል በብዛት ነው የሚገኘው። ይሄ ደግሞ በጣም ጠቃሚ ነው። የዱባ ፍሬ እና ለውዝ በውስጣችን ያሉትን ሆርሞኖችን ያስተካክላል። ይሄ እነዚህ እንትኖች ዚንክ ያላቸው ምግቦች በፕሮስቴት ውስጥ ያለው ኢንፍላሜሽን ወይም ቁስለት እንዳይፈጠር ያደርጋል። የሰውነት መከላከል ስርዓትን በትክክል ሊሰራ ይደግፋል። የፕሮስቴት ካንሰር የመከሰት እድል ራሱ ይቀንሳል። እንደዚህ ዚንክ የተባሉት ተባለው ንጥረ ነገር ያሉባቸው ምግቦች እንዲያነስራላቸው። ሶስተኛው ቫይታሚን ሲ ነው። ይህ ንጥረ ነገር በብዛት ወይም በብዛት በጥሬ ቲማቲም ውስጥ ሎሚ፣ ብርቱካን፣ የወይን ፍሬዎችን የመሳሰሉት በብዛት ስለሚገኝ ይሄ ቫይታሚን ሲ ምንድ የሚያደርገው ፕሮስቴታችን ተቆሰለ፣ በተለያየ ምክንያት ተቆሰለ፣ ቁስሉ ቶሎ እንዲድንና ሌሎች ደግሞ ሴሎቹ እንዳይጎዱ ይከላከላል። አራተኛው ቫይታሚን ኢ ነው። ይህ ንጥረ ነገር በሰውነት ውስጥ ያው ለውዝ ፍሬ ላይ ይገኛል የወይራ ዘይት ላይ ይገኛል። አቮካዶ ላይ ይገኛል። የሱፍሬ እና ዘይት የሱፍ ዘይት ውስጥ ይገኛል በብዛት ይገኛል። እነዚህ ሴሎችን ከጉዳት ይከላከላል። የመከላከያ ስርዓትን ይደግፋል፣ ኢሚዩን ሲስተምን። የካንሰር የመከሰትን እድል ይቀንሳል። እዚህ ላይ እግ ብዙ ነገር ነገራቸዋለው። ዚንክ እና ቫይታሚን ካንሰር እንዳይከሰትሉ ይከላከላል። ስለዚህ የምንበላቸው ምግቦች ቀላሉ በዚህ ካደረግን ተወሰነ ነገር በየቀኑ ምንበላቸው ብዙ ሳይሆን ትንሽ ትንሽ ንበላቸው ሆናችን መከላከል እንችላለን። ሌላው ሁለተኛው አልኮል፣ የቡናና ሻይ አወሳሰድን መመጠን ያስፈልጋል። ቢያንስ ቡና ከሁለት ስኒ በላይ ባይጠጣ ይመረጣል። በቀን ውስጥ ሻይም እንደዚሁ። አልኮል መጠጦችን መጠ- አነስተኛ ብንወስድ እነዚህን ችግር እንከላከል እንችላለን። በተጨማሪም የአካል እንቅስቃሴ ማድረግ ያስፈልጋል። አካል እንቅስቃሴ ያው የደም ዝውውርን እንዲጨምር ያደርጋል ኢንፍላማቶሪ እንዳይፈጠሩ ስለሚያደርግ በጣም ጥልቅ ጠቀሜታ አለ። አካል እንቅስቃሴ ሲባል መሮጥ ብቻ አይደለም፣ ስፖርት መስፋት አይደለም። እግር መንገድ በዚ ከፍ ያለ ሰው እግር መንገድ ወቅ ካደረገ የአካል እንቅስቃሴ ነው። አለመስነፍ ነው። ከዘራም በሆኑ ይዞ ሄዶ መዞር ነው። ዞር ዞር ብሎ መመለስ፣ ይሄ ጤነኝነት ያበረታታል። ሌላው ከሰምታችን ወይም ቁመናችን ጋር አብሮ የሚሄድ ቦዲማስ የሚባል ነገር አለ። ቦዲማስ ኢንዴክስ የሚባል አለ። ይህንን የሚስተካከል የሰውነት ውፍረት ሊኖር ይችላል። ጥሩታችን በጣም ኦቤሲቲ ልስ እንዳይፈጠር በጣም የወረደም እንዳይሆን ይህንን ልኬታችን በማድረግ ጥሩታችን መስታክ ይኖርብናል። ይህንን የዶሚያስ ኢንዴክስን ልኬታችን ለማወቅ ካስፈለገ ይህን ነገራችን እንችላለን። ቢኤምይ ወይም ደግሞ ቦዲማስ ኢንዴክስ ኢዝኳልቱ ዌት ኪሎግራም ኦቨር ሀየት ስኩዌር ነው ይባለው። ምንድነው ክብደታችን በኪሎግራም የሚመዘነው ለቁመታችን በሜትር ነው የሚለካው። እሱን እሱን መጀመሪያ ቁመታችንን ራሱን በራሱ እናባዛለን። ስኩዌርድ የሚባለው ነው ራሱን በራሱ እናባዛና የክብረታችንን ለዚህ ለተባዛው የቁመታችንን መጠን እናካፍሏለን። ይሄ የሚመጣው ውጤት አንደርዌይት የሚባላለን በጣም ከሰውዬው የቀሳ የቀጠነ የከሳ ከሆነ ከ18 ነጥብ 5 መታችን ሆነው ይሄ ውጤቱ ከ18 ነጥብ 5 የሆነ አንድሮት ነው የሚባል ኖርማል የሚባል አለ ኖርማሉ ከ18.5 እስከ 24.9 ኖርማል ሰውነት አቋም አለ ማለት ነው። ስናካፍለው ነው የሚመጣው። ኦቨር ወይት ደግሞ በጣም ወፍራም ነው፣ ክብደቱ ከሚገባው በላይ ነው፣ ከ25 እስከ 29። በጣም ደግሞ ከመጠን በላይ የወፈሩ ሰዎች የምንላቸው ደግሞ ከሰላሳ በላይ ሲሆን 30 እና ከ30 ላይ ከሆነ ኦቤሲቲ ወይም ደግሞ በጣም ከመጠን በላይ ወፍራም ምናምን። ስለዚህ በየማያችን በተለያዩ መንገድ መንገድ ላይ በመሄድ ሜትር ያለበትን ቦታ መለካት ይህንንም ብንቋጠረ እንችላለን ማለት ነው። ለዚህ እንትኑን ማወቅ ከፈለጋችሁ በዚህ በእንትናችን ላይ በቻናል ወይም በቪዲዮ ላይ እንለቅላችኋለን። በትክክል የምትከታተሉና ራሳችሁን የተቋጠሩ ያረገላቸዋል። ሰብስክራይብ፣ ሼር እና ላይክ በማድረግን አትርሱ። እያደረጋችሁም ነው እናመሰግናለን። በዚ ጋር የሆነው ሰላም ቆዩን።